ውስታዙ ታላቅ ሚስጢር አወጡ። የወሀብዮች አላህ አንድ ባት እንጂ ወገብ የለውም፣ ሁለት እጅ እንጂ ታፋ የለውም። ጭንቅላት የሌለው እግር ነው ወሀብያዎች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘኔደን ልንሸጠው ባሪያ ነው ብለን ብናቆመው፣ በጣም አስቀያሚ ቅርጽ ያለው ነው ብለው ማንም አይገዙንም። ይሄንን አላህ ብለን ማምለክ የለብንም አሉ ውስታዙ ቀጣይ ትውልድ ጭንቅላት የሌለው እግር ማምለክ ማቆም አለበት ሲሉም ጥሪ ያስተላልፈዋል። ቀጥታ ወደ መልክቱ። ራስ የሚባል ነገር ጭንቅላት የሚባል ነገር አልመጣም። የመጣ ወጅህ ነው። ስለዚህ ወጅህ የምትባለዋን ባዕዷን ቅርፊቷን ማለት ነው እንግዲህ፣ እሷን ብቻ አረጋግጣለሁ ይላል። እዚህ ወጅህ ላይ አሉ። የፈክሩ ራዚ ንግግር ነው። እዚሁ ወጅህ ላይ ብዙ አይኖች ያደርግለታል። ለምን ዋሂው መራገጥ ስለሚፈልግ፣ ተጅሪቢአዕዩኒና የሚለውን ቃል በቃል ይይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ እኮ ያስባሉ፣ አንዳንድ አይናቸው ሊጨፍኑ ይችላሉ። ዘግንናቸው። አላሁ ለም። ብቻ ብዙ አይኖች እዛ ላይ ያደርግለታል። ከዚያስ? አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንብላህ የሚለውን አንድ ጎን ያደርግለታል። ከዚያስ ሁለት እጅ ያደርግለታል። በዚሁ ጎን ላይ ሲፈልግን ነው ብዙ እጆች፣ ወሰማአ በነይናሀ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው። የለም አስቡ፣ ወረቀቱ ልወጅ ጭንቅላት የሌለው ሚውለበለብ፣ ብዙ አይኖች ያሉት እዚያ ላይ ሌላ ጎን የለም፣ አንድ ጎን ነው። ሁለት እጅ ከዚያስ አንድ ባት ያደርግለታል። ሳቅ ፈ የለም። በምን ሊያገናኘው ነው ባቱ ከታችን ያለው አላሁ አለም። ምን አይነት ጆይንት አድርገው እንደሚገጣጠመው እዚህ ጋ ለምን ታፋ የሚባለው ነገር አልመጣም ል ነው። ከዚያስ አንድ ሳቅ ያደርግለታል? ምን አሉ እኚህ አሊ ስብሓነ። በዚህ መልኩ ኢልቲዛም ብታደርጉ ይህን በዚህ መልኩ ምስሉት ከሆነ

አለዚያ ደግሞ ምን ልታደርጉ ነው? ልትገጣጥሙ ነው? አይ አንድ ብቻ አይበቃም፣ ጀም ሁለት እናርገው ልትሉ ነው? እጁንም እንደዚህ እናርገለት፣ መግጠሚያ ደግሞ እናርገለት። ጭንቅላት በባዶ እንዴት ይሆናል? ፊት በባዶ እንዴት? ጭንቅላት መጣት አለበት ልትሉ ነው? ዋው! እንደሰማችሁት ነው እንግዲህ፣ ጭንቅላት አልባ እግር እያመለኩ ነው ዋብዮች፣ ወይ ነው እስከዛሬ አለማወቃቸው። ውድ እህት ወንድሞች፣ የሙስሊሞች የዋብያ እምነት ተከታይ የሆናችሁ። ጭንቅላት የሌለው አምላክ ብላችሁ እንዴት ታመልካላችሁ? ጭንቅላት የሌለው እግር አንድ ባት ያለችው እግሩ ደግሞ ምን ሊነት ተንጠለጠለ ማይታወቅ ሁለት የቀኝ እጅ ያለው ሁለት ዓይን አለው ለጆሮ አለው ጭንቅላት ግን የለው። ማይኑ ምን ላይ እንዳለ እንኳን ማይታወቅ ወገብ የሌለው ትከሻ የሌለው ባው ብልት ይኑረው አይኑረው የማይታወቅ ጭን ይኑረው አይኑረው የማይታወቅ ጭንቅላት አልባ እግር ማምለክ ይቁም። እንሆ ወደ ክርስትናው ትመጡ ዘንድ ጥሪ እናቀርብላችኋለን። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር አምስት እንደሚናገረው እርሱ በስጋ የተገለጠ ለመሆኑ ማቴዎስ ወንጌል ምዕራፍ አንድ ላይ ቁጥር 23 እንዲህ ይላል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል። እርሱ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ጭንቅላት አልባ እግር አታምልኩ። ቀጣዩ ትውልድ ጭንቅላት አልባ ጣዖት ማምለክ ያቆማል።